ሰላም ሰዎች ይ እንዴት ናችሁ? ዛሬ እስቲ ስፕሪንግ መምጣቱን በማስመልከት ጃፓን የምትታወቅበትን ሳኩራ አበባ ለማየት የሆነ ፓርክ አብረን እንሂድ። ያለፈውን ሶስት አራት ወር ዊንተር ስለነበር ከበድ ያለ ቅዝቃዜ ወቅት ነበር ያሳለፍ ነው እና ለወቅ መውጣት አይመች በቃ አረንጓዴ ና የለመለሙ ዛፎች አበባ ምናምን ማየት በቃ ይናፍቃችኋል ና ኢትዮጵያ 13 ወር ሰንሸይን ሀገር የተባለች ለካ እውነት ነው። የምር ግን ደግሞ በሌላ በኩል ደስ የሚል ፓርትም አለው። ምክንያቱም ሲዝን አፍተር ሲዝን የምታዩት ነገር በጣም ነው የሚቀያየረው እና በቃ ነገሮች እንድታስተውሉ ፕሬዘንት እንድትሆኑ ያደርጋችኋል እና አንድ ቦታ በአመት አራት ጊዜ ብትሄዱ በአራት የተለያየ ኤክስፒሪየንስ ነው የሚኖሯችሁ። በዛው መጠን ደግሞ ከወቅቱ ጋር ያያይዛችሁ ውላችሁን ይበልጥ እንድታስታውሱት ያደርጋችኋል እና አሁን ወደ ሳኩራው ቦታ እንሂድ የመጣ ነው። ከባለቤቴ ከኖቡ እና ከልጅ ጋር ነው እና ልጃችንም ወክ ማድረግ ጀምራ ስለነበረ በጣም ጥሩ አጋጣሚ ነው የሆነልን። ቦታው ካይኮይን ይባላል። የጃፓን ፕሪፌክቸር ክልል የሆነችው ናጋኖ ውስጥ ኮሞሮ በምትባል ከተማ ውስጥ ነው ያለው። ስፕሪንግ መጀመሪያ ላይ በጣም በቃ ደራርቆ የነበሩት ዛፎች ማበብ ምናምን ይጀምራሉ እና ስፔሻሊ ደግሞ በጃፓናውያን ህይወት ውስጥ በጣም ትልቅና ልዩ ቦታ ያለው አበባ ሳኩራ ይባላል። ሳኩራ ኦፊሻሊም ባይሆን የጃፓን ኦልሞስት ናሽናል ሲምቦላቸው ነው። በተረቶቻቸው በአርቶቻቸው፣ ሙዚቃቸው፣ ግጥም፣ ታሪክ፣ ፍልስፍናቸው በቃ በየዕለት ተዕለት ህይወታቸው ውስጥ በጣም ኢንተግሬትድ የሆነ ሚኒንግ አለው ትርጉም አለው እና ዝም ብሎ አበባ ብቻ አይደለም እና ሳኩራ በጣም ደግሞ ኮመን ከሆኑ የሴት ስሞች ውስጥም አንዱ ነው እና ልክ ማበብ ከጀመረ በኋላ አንድ ሳምንት ላይክ ወይ ቢበዛ ሁለት ሳምንት ምናምን ብቻ ነው የሚቆየው እና ከዛ በኋላ አበባው ይረግፍና ዛፉ ቅጠል ማውጣት ይጀምራል ማለት ነው። በዚች አንድ ሁለት ሳምንት ውስጥ ግን በቃ ላይክ ያገኙትን አጋጣሚ ተጠቅመው ዛፎቹ በብዛት ወዳሉበት ፓርኮች ምናምን እየሄዱ ፒክኒኮችን፣ ፓርቲዎችን ምናምን ያዘጋጃሉ። እንደዚህ አይነት ኤክስፒሪየንስ ሃናሚ ይባላል። ሃና ማለት በጃፓንኛ አበባ ማለት ነው ሚ ማለት ደግሞ ማየት ማለት ነው። ስለዚህ ሃናሚ ማለት ፍላወር ዋቺንግ ወይም ደግሞ አበባ ማየት የሚል ትርጉም አለው ማለት ነው። ሃናሚ ላይ ሰዎች ምንጣፋቸውን ይዘው ይሄዳሉ። የሚጠጣ የሚበላ ነገር ፓክ አድርገው ይመጣሉ። ከጓደኞቻቸው ና ከቤተሰቦቻቸው ጋር በቃ ተፈጥሮን አፕሪሼት ማድረግ ነው ፖይንቱ። ፎቶ ያነሳሉ፣ ቪዲዮ ይቀርጻሉ፣ በቃ ዘናፈታ ይላሉ ምናምን። አበባው የሚያበብበት ኤግዛክት ቀን ከከተማ ወደ ከተማ ከቦታ ቦታ ይለያያል። አስቀድመው ይህንን ለማወቅ ከዌዘር ፎርካስት ዜና ጋር ተያይዞ መቼ የት እንደሚያብብ ካላንደር አለው። ሳኩራ የሚታይበት እና የሚያብብበት ካላንደር ማለት ነው። ሰው እሱን ዜና አይቶ ነው ትሪፑን ፕላን የሚያደርገው። ሶ ብዙ አይነት የሳኩራ አይነቶች አሉ፣ ግን ከሁሉም በጣም ኮመን የሆነው ሶሜይ ዮሺኖ ይባላል። ነጣ ያለ ፒንክ ቀለም አለው። በቃ የሆነ ስታዩት ፌሪ ቴል ሙቪ ላይ ያላችሁ ነገር ነው የሚመስለው። ስዕል ነው የሚመስለኝ ኔሳዮ አንዳንዶቹ ቅርንጫፎቹ ኦልሞስት ወደ መሬት ያዘቀዘቁ ናቸው። እሱ ሺዳሬ ዛኩራ ይባላል። ሌሊት ደግሞ ለእይታ እንዲያምር በመብራትና በአምፖሎች ያስጌጡታል። እሱ ደግሞ የው ዛኩራ ይባላል። ዮ የወሩ ከሚለው ቃል ሊመጣው የወሩ ማለት ምሽት ማለት ነው። ሳኩራ ደግሞ ያው አበባው ነው። ስለዚህ የው ዛኩራ ማለት ነው አሳጥረው በድሮ ጊዜ ሰዎች ከፓርቲው ይልቅ ሩዝ የመዝሪያ ወቅት መምጣቱን የሚያውቁበት ምልክት አድርገው ነበር የሚወስዱት። እና የሩዝ አምላክ ወደ ዛፎች እንደሚገባ አይነት ሱፐርስቲሽስ የሆነ እምነትም ነበራቸው። በተጨማሪ ደግሞ ይሄ ወቅት የጃፓን የትምህርት ዘመን የሚቀየርበት ወቅት ነው። ሶ ኤፕሪል ላይ ነው። ያ ማለት ደግሞ ሰው ግራጁዌት የሚያደርግበትና አዲስም ትምህርት የሚገባ የሚገቡበት ዘመን ነው እና ሶ ከግራጁዌሽን ጋርም ስለሚያያዝ የምርቃቲን ላይ በፊልሙ፣ በአኒሜ፣ በዲኮሬሽኖቹ ምናምን ሳኩራን ማሳየት የተለመደ ነው ማለት ነው። ሶ ጃፓን ብቻ ሳይሆን ኮሪያ፣ ቻይናም ሳኩራ ስላለ በስራ አጋጣሚ ሚሆን ለቬኬሽን ምናምን ስፕሪንግ ላይ ከሄዳችሁ የሀናሚን ኤክስፒሪንስ እንዳታሳልፉ። እውነት በጣም ነው የምትወዱት። ሳኩራ አበባ እንግዲህ እንደምታዩት በጣም በጣም ነው የሚያምረው እና እንዳልኳችሁ በሁለት ሳምንት ብቻ ስለሚጠፋ ህይወትም እንደዚህ ቆንጆ ግን አጭር ናት የሚል ደግሞ ፍልስፍናዊ ትርጉምም ይሰጡሳል። ሶ ያ እንግዲህ ሀናሚ ይሄን ይመስል ነበረ። እንደዚህ አይነት ቪዲዮዎችን ማየት የምትፈልጉ ከሆነ ኮመንት ላይ የተሰማችሁን ጻፉልኝ። ሪኩዌስት የምታደረጉት እና እንዲሰራላችሁ የምትፈልጉት የቪዲዮ አይዲያም ካላችሁ ኮመንት ላይ ጻፉልኝ። ቤተሰቡን ደግሞ መቀላቀል የምትፈልጉ ከሆነ በየሳምንቱ ደግሞ አዳዲስ ቪዲዮዎችን ስለምለቅ እንዳመልጣችሁ፣ ሳትረሱት አሁኑኑ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ድረስ ባይ ባይ፣ ወዳችኋለው፣ ባይ።